አጠገቤ ሆኖ እኔ አሉት። አይ በርችሽ፣ ማማዬ ይመችሽ። ለወንድም ደመላሽ እንላለን፣ ለሴት ምን እንበልሽ? ደመላሽዋ፣ ደመላሽዋ። አመሰግናለሁ ማማ። እሺ

ስሙኝማ እም እሷ ስላነሳችሁት ዛሬም የሰው ልጅ ወጥቶ የሚናገር ወይም አሽሙረኛን ሰዎች ያሰቡትንና ክፋታቸውን ታቁባቸዋላችሁ። አንዳንድ መርዝ መርዛሉ እንጂ እናንተ ጋር ይመጡ እና በውስጥ እንደ አዛኝ እንዳሳቢ ጥሩ ሌላ ቦታ ሄዱና እናንተን ሲያሟቹ እናንተን ሰው እንዲጠላችሁ የሚያደርጉ ክፋታችሁን፣ የተሸፈናችሁት በአንዳንድ ሰዎች ደጋፊዎች ነው። ማርያምና እኔ ሰዎች በአባቴ እያስማሉኝ አትናገሪ፣ ይህን ነገር አታውጭ ስለሚሉኝ እንጂ ስለማልኩ እንጂ፣ በአባቴ ያደረጋችሁትን ነገር ሁሉ የማይደርሰኝ እንዳይመስላችሁ። ይህን ወቁ። ደግሞ ደግሞ ማለት ነው

እኛ እንዳትጣሉ እየደበቅንላችሁ አረ ምንም ማላችሁ የሚያልኩኝ ቮይስ እንዲላክ እያደረኩ እነዛ ሰዎች እንዳይጣሏችሁ የኔ ቮይስ። ኖ ጋይስ ኖ። አንዳንዴ መናገር አለባችሁ። እውነት ዝም ስል ፍራቻ ወይ ማልናገር እንዳይመስላችሁም ምን ነው አይ እኔ ከ ከቅርብ ሰዎቻቸው ጋር እንዳይጣሉ ብዬ፣ ኧረ ምንም ነገር ከኔ ምንም ነገር ስለነዛ ሰዎች አልነገራችሁንም፣ ምናምን ምናምን መች ነግራችሁን ብለን እያስመሰልን ለእነሱ እንዳይጣሉ ብለን የኔ ቮይስ እዛ እንዲደርስና እነሱ እንዳይጣሉ እያደረኩኝ፣ ግን እነሱ በጎን የሚሰሩት ስራ ስራ አይደለም። እግዚአብሔር ምስክሬ ነው። ሰዎች የዋ ስትሆኑላችሁ አይፈልጉም። የማምላክነት የዋ ስትሆኑላችሁ አይፈልጉም። ክርስቶስ የተረዳውና ነው። ዝውኪ በሰው ተሸፍናችኋል። ምን ማለት አይደለም። ቀን ይደርሳል፣ ቀን ይመጣል። በማን ደጋፊዎች እንደተሸፈናችሁ አቃሉ ምን ጂጂ ዘቅለብሽን እኳ ምንም ካልኩት ነገር ከዚህ ቲክቶክ ላይ ሰው ተጣልቶ በአመቱ የሚታረቅ በሶስት አመቱ የሚታረቅ እኔ ነኝ እኔ ቤታ ነኝ። ኦኬ ዛሬ ተጣልቶ ዛሬ የሚጣበቁ ሰዎች ናቸው እኮ ዛሬ ተጣልቶ ዛሬ የሚታረቁ፣ ዛሬ ተማምተው ነገ ጊፍት የሚሰጣት እኔ እኮ። እንደዛ እኔ ከሰው ጋር ስታረቅ እኔ ቤታ ከሰው ጋር ታረኩ ማለት ጊዜ ፈጅቼ ነው የምታረቀው። ጊዜ ፈጅቼ እሱንም አገናዝቤ አይቼ እንዴት ነው ሁኔታቸው አይቼ ነው የምታረቀው ። እኔ ቶሎ አልታረቅም፣ ቶሎ አልታረቅም። የማልጨክነው በአንድ ሰው ነበር፣ እሱንም ጨከንኩኝ። ኦኬ፣ ስንት ቀኔ ነው ዛሬ? ቆይ ቀልቁጠር ማሮቼ። የማልጨክነው በአንድ ሰው ነበረ። ቆይ ቀልዬ አንዴ ማሮቼ። ዛሬ ስንት ነው? በአስራ ሶስት ነበረኝ ተጣላ ሆቴ በአስራ ሶስት ተጣልቼ በአስራ አራት የምታረቀው ሰው ነበረኝ እኔ ማለት ነው፣ የራሴ ደውዬ ጥፋቴም ከሆነ ባይሆንም ይቅርታ ምል ሰው ነበርኩኝ። ያ ሰው ላይም ጨክኛለሁ። የቲክቶክ ሰው ምናምን አይደለም። አቤል ትናንትና ትገቢያለሽ እኮ ብሎ ነበር ገባሁን? ትናንትና እኮ እየጻፈልኝ ነበረ መልሼለት፣ ይሁን ተኛው እንቅልፌም በእንቅልፍ ልብ ይሁን አላውቅም። እና ማርያምን የቲክቶክ ሰው አለም ግን እጨክናለሁ ብዬ አስቤ አላውቅም ነበረ። ግን ትጨክናላችሁ ሲመራችሁ አንቺ ወዳመረበስ ሙ መንፈስ ቅዱስ እኔ ከስንት አንዴ ቀን ሙሉ አጥንት ላያችሁ ላይ የሚግጥ ሰው አለ እንዴ? እኔ ቆንጆ ላይ መያዝ እንትን ይለኝ። እኔን ጠባጠብኝ፣ አጭር ስም ለምንድን ነው የሆነ ሰው ፋሚሊ ናት ሲለም ብሎ ለምንድን ነው ሰውን የምታምኚው? ጂጂማ ምንም መረጃት፣ ኦኬ የሆነ ከፕሮፋይልሽ ሊጎን ሳይ ከእዚያ የመጣሽ መስሎኝ ነው። አንቺ አንቺ ቡዳ የሰው ስለጣተሽ በኢንስታግራም አሁን የጻፍሻት እንዴት አወቅሽ? አንቺ ቡዳ ያ በዛ ሰው በዛ ሰው አሁን ታቀያለሽ። መቼስ ጓደኛዬ ስንቴ እንጣላለን ስንቴ እንታረቃለን። ግን በቃ ማርያምን ነው። አንቺ ውጥት ነው ያለልኝ። በቃ ምንም ምንም ነገር ቢሆን ኦኬ እናም ያልሽልኝ እያለ ነው። እናንተ አትነግሩኝ። ምንድነው አሁን እየጠራኝ እንደሆነ ባልታ አሉ ማልታ ቢሆን መቶ ያደርሱ ነበረ። እናደረሱ ደረሱሻል። ስንት ይጻፉልሽ? ምን እሺ ነው። ማርያምን አሁን ገና ነው ያየሁት። ምን ነው በዩ አህ ምን እየበለሽ ነው እንጀራ እዛ እናንተ ሀገር ግን እንጀራ ምናምን በምን እኔ ከስንት አንዲ ነው መላው ገብርኤል አይጣፍጥም በጤፍ ምናምን ነው የምር በጤፍ ነው የሚሰራው አይ ወጥን አይመስለኝም ከኢትዮጵያ ነው የሚመጣው ኧረ በእናት ከኢትዮጵያ እዛ አሜሪካ እንጀራ ይገባል ደግሞ አዎ ማርያም ምን ይገባል ማን ነው የሚያስገባው? ጠይቃቸው። ካሜራውን ጠረገቡ እንዳያቅም እንዴ እንዴት ያውቃል? በእውነት ነው ምን ከኢትዮጵያ እንጀራ ይገባል እዚህ? ኧረ እኔ አላውቅም። ጤፍም ይመጣል፣ ጤፍም አለ። ጤፍማ እንደዚህ ሰው ሲሄድ ምናምን ነው ይዞላቸው ሄዱ። አረ የሚሸጥ አለ፣ የኢትዮጵያ ቤት እዛው እያቦኩ ምናምን ይሸጡ። አብስቱ አብስት አብስት ጥለው ምናምን ምጣድ አለ እንዴ አሜሪካ? ምጣድ አለ ዝንብም አለ፣ ከነምጣዱ ከኢትዮጵያ የዶሎ እዛው እየተሰራ ከኢትዮጵያ የሚላክ ምጣድ አለ። ሪ ነው ምጮወተው ዝግጁ ነው። ለምን ለመጫወት መቶ በመቶ ሼር እና ኮፒሊንካችን አንድ ሺ ይግባ፣ አንድ ሺ አስገቡት። እንጀምረዋለን ጌሙን፣ ጋይስ ለአምስት አስር ሰው ሼር ኮፒሊንክ። ጋይስ እሷ ጋር ብዙ ሰው ስላለ ምናልባት በታርታፕ ሊበልጡን ስለሚችሉ ግን የኔ ቤተሰብ ኃያልነቱን ማሳየት አለበት። የምሬ ነው ምላቸው። የኔ ቤተሰብ ኃያልነቱን ማሳየት አለበት። እዛ ቤት አላችሁ? የኔ ሰዎች ኑ እንደ? ምን ነው? ምን ነካሽ? ይሄን ያ ጋይስ፣ የቀጠሮ ጌም ነው። ስለዚህ ኤቭሪባዲ፣ አሁን ጌሙን እንጀምራለን። በታፕ 10 ሺህ እንግባ። ጀምሪ፣ አንድ ቁጥር ይጻፍልኝ እግዚአብሔር ምስክሬ ነው። እኔ ቤት ያለ ሰው እኩል ታበርክ። እስቲ አንድ ጀምሩት፣ አንድ ሁለት ሁለት ጋይስ፣ እንዲ በቃ እንዳታሳፍሩኝ። ጀምሩት፣ አንድ ሁለት፣ ሶስት በለው በለው በለው ጋይስ፣ ሌስጎ ሌስጎ፣ ደብልታ ጀምሩ እንጂ ስሜት ውስጥ ኮነን